በሃይሚና በብሩክ መሃል የተፈጠረውን ነገር እንግዲህ ሁላችንም እናውቃለን። ሀብ ዛሬ በጣም ከባድ ማስጠንቀቂያ ሰጥቷል፣ እንዲሁም ደግሞ ሙሺም የተናገረችው ነገር አለ። ከዛ በፊት ግን ሙሺ ያለችበት ሁኔታ እጅግ በጣም ከባድ ነው፣ ታማለች። በአጭሩ ብሩክ ያው በቲክታክ ቪዲዮ እየለቀቀ ምናምን ልክ ደስተኛ እንደሆነ እያስመሰለ ምናምን አክት እያደረገ ነው የሚገኘው። ሃይሚ ግን የት እንዳለች ትናንትና ኢንስታግራም ፕሮፋይሏን ካጠፋፋች በኋላ የሆነ ፎቶም ፖስት አድርጋ ነበር። እሱንም ማጠፋፍታ የት እንዳለች አይታወቅም እና ምንድነው የተፈጠረው ነገር ይሄ ነገር የምር ሆነ ወይስ ደግሞ እንዲሁ ቀልድ ነው እኛ እንደምናወራው ዝም ብሎ ቀለል ያለ ነገር ነው ወይንስ ደግሞ ነገሩ የከበደ የከረረ ነገር ነው የሚለውን ነገር እንግዲህ ብዙዎቹ እየተጨነቁበት አሁን አሁን ላይ በጣም አስፈሪ ነገር ለብሩክ ብቻ የሚደግፉ አሉ ጎራ ይዘው ለሃይሚ ብቻ የሚደግፉ ጎራ ይዘው አሉ ለእውነትም የቆሙ አሉ በአጠቃላይ ለሁለታቸውም የሚለፉ ሰዎች አሉ። ባጭሩ ግን አሁን ላይ ሁሉም ስጋት ላይ ነው ያለው። ሀይሚ ከብሩክ እንድትለይ የማይፈልግ አለ፣ ብሩክ ከሀይሚ እንዲለይ የማይፈልግ ብዙ ሰው አለና ብቻ ባጭሩ ምንድነው የተፈጠረው ነገር? ሙሺ ስለ ሀይሚና ስለ ብሩክ ምን አይነት ምላሽ ሰጠች? ምንሳለች ሳለች የሚለውን ነገር ሀብ ደግሞ በጣም በጣም ከባድ ማስጠንቀቂያ ሰጥቷል። ያ ማስጠንቀቂያ ምንድን ነው የሚለውን ነገር እንግዲህ በደንብ አብረን ቪዲዮ እየሰራን ወይ ደግሞ ቪዲዮን እያየን እየተከታተልን እስከ መጨረሻው እንቆያለን ማለት ነው። በመጀመሪያ እንዴት ናችሁልኝ የተወደዳችሁ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛልኝ። እንግዲህ በሀይሚና በብሩክ መሃል ስለተፈጠረው ነገር እኔ እውነታውን ነው መነግራችሁ። ከዚህ በፊት እኔ ሀይሚን ብዙ ጊዜ ወቅሻ ታቃለሁ ባልገባይ ባላወቅኩት ነገር ኢቨን ብታውን አሁን ላይ ብታጠፋ ራሱ በቃ ይሁን እንዲያ ጥፍተሻል ብዬ ለመናገር እንጂ መቆጣት እንደሌለብኝ ምክንያቱም ውስጧን የምታውቀው እሷ ስለሆነች እያሳለፈች ያለችውን መከራ ስለማቅ አሁን ላይ ወንድ ልጅ አይታችሁታል። ሃይሚነች ቅስማ ተሰብሮ ሃይሚነች በእርግጥ አይሰበርም ነገ ከፍ ያለ ደረጃ ላይ እንደምትደርስ አውቃለሁ እና ወንድ ልጅ ወንድ ነው በቃ የእውነት ነው በሄደበት በዋለበት ሄዶ የሚያደር ምንም የማይመስለው በቃ ምንም አለም ምንም የማትመስለው ነው የእውነት ለመናገር ሴት ልጅ ግን አንዴ ወዳው አምናው ልቧን ከሰጠችው በኋላ ያን እምነት ስታጣበት በጣም ትጎዳለች በጣም ትሰበራለች በጣም ትከፋለች በውስጧ በጣም ብዙ ጥያቄዎች ነው የሚመላለሱባትና በጣም ከባድ መስዋዕትነት ትከፍላለች ወንድ ልጅ ግን ወንድ ነው የእውነት ለመናገር እኔ ሀይሚና ብሮክ እንዲለያዩ ከምፈልግ ሰው አይደለሁም። መቶ ፐርሰንት እግዚአብሔርን ብዬም ነግራችሁ ነገር እንዲለያዩ አልፈልግም። ግን ሀይሚ እንዲ ተሰብራ እንዲ ተጎድታ እንዲ ጫና እየደረሰባት እንዲ ከሰው ርቃ ጓደኛ እንኳን የሌላት ልጅ ናት። የእውነት ለመናገር ጓደኛ አለኝ ብላ እንደው ከሌላ ሰው ጋር ጓደኛ ሆና አይታችሁ ታውቃላችሁ? ጓደኞች አሉኝ ብላ ታውቃላችሁ? አይታችሁ ታውቃላችሁ? አታውቅም። ለምን ነግሬያችኋለሁ። ጠዋት በሰራሁትም በቃ ጓደኞቿም፣ ጓደኛዋም፣ ፍቅረኛዋም ህይወቷ ኑሯም በቃ ከሱ ጋር ነው ያደረገችው። ስለዚህ ጊዜዋን ሁሉ በደንብ በቃ ተሻምቶባት ለሱ ሁሉንም ነገሯን ሰጣ የምትኖር ልጅ ናት እና ጓደኛ እንኳን በስርዓት የላትም። ሲከፋት የምታወያየው ያኔ ብንብላ ጠፍታ እንዴት ፊቷ ሁሉ ተቀያይሮ የሚያስጠላ ሙድ ውስጥ ገብታ እንዳገኟት ታስታውሳላችሁ አይደል? አንዳንዴ በሰዎች ሁሉ ተከባችሁ ሰው ማጣት ሰው አለማግኘት በጣም ከባድ ነውና፣ እኔን ዘቅዘቃችሁ የምትሰዱ ብዙ ነገሮች የምትሉኝ ሰዎች አላችሁ። የብሩክ ወዳጅ ነን ብላችሁ፣ ግን ደግሞ እኔን አስቀያሚ ነገር የምትናገሩ ሰዎች አላችሁ። እኔ ሃይሚ ጎን ነኝ። ጎን የሆንኩትም ብሩክ ከንግግሩ መማር ስላለበት ከስህተቱ መማር ስላለበት ወደ ራሱ መመለስ ስላለበት ነው። በቃ ኑሮ ከተባለ ህይወት ከተባለ አንድ ላይ ሆኖ የሚኖሩ ከሆነ አንዱ የጫና ተፈጥሮበት፣ አንዱ የበላይ ሆኖ፣ አንዱ የበታች ሆኖ መኖር የለበትም። እሷም አንዴ ስላፈቀረችኝ አንዴ ስለወደደችኝ የት ማትሄድም ተብላ እሱ ሌላ ሴት ያውራ ማለት አይደለም አወራ ማለትም ተኝቷል ማለትም አይደለም። ግን ሃይሚ ሙሉ ነገሯን ግልጽ አድርጋ እየነገረችው እሱ በህይወቱ ድብቅ ከሆነች ልጅ ምን ያህል በቃ በህይወቷ ስትጠራጠርንም የቱንም ያህል ቢያፈቅራትም ቦታ ቢኖረውም ግን ደግሞ ለሱ እምነት ሳይኖራት ጎዶሎ ኑሮ ይዛ ለምን ትጓዛለች? ለምን በውስጧ ጭንቀት ይኖራል? ለምን መቶ ፐርሰንት ይሄ ልጅ ያፈቅረኛል ይሄ ልጅ ይወደኛል ብላ ራሷን ጠብቃ በቃ በተስፋ በቃ ሁሉን ነገር የሆነ እንዴት ልበላችሁ፣ በቃ ጣል አድርጋ ምንም የሚያስጨንቃት በሌለበት ህይወት ላይ መኖር እየቻለች በቃ በደንብ ብዙ ሰው ተንከባክቦ ማኖር የሚችል ሰው እያለ ለምን ጥርጣሬ ውስጥ ገብታ ነገ ከነገ ወዲያ መቼ ጥሎኝ ይሄድ ይሆን፣ መቼ ከአንዷ ጋር ከሚጀናጀና ሴት ጋር ከአንዷ ጋር ሄዶ ብን ብሎ ሊሄድ ይችል ይሆን እያለች ሃይሚ ለምን ስትጨነቅ ትከር ማለት ታስባለች። አሁን እኮኛ አንሶላት ተጋፏል፣ ከሴት ጋር ተኝቷል፣ አድሯል አላለም። በምንም ታምር እሷም እንደዚህ አይነት ቃል አልወጣትም። ግን ለወደፊትስ ምን አይነት ኑሮ ይኖረናል ብላ አሰበች። በቃ ስታስበው ነገስ፣ የሆነ ሰዓት ላይ ከወለድኩ በኋላ ልክ እንደ ሮታ ካረገዘች በኋላ ቻው ቢላትስ ይህንን ነገር ነው የምታስበው። ምክንያቱም ከሱ በላይ የሚንከባከባ ሰው ሊኖር ይችላል እኮ እኔ መለያየታቸውን ባልወድም ባልፈልግም፣ ግን ደግሞ እንደዛ ነው የምታስበው። ለምን አእምሯዋ ቢዚ ሆኖ ለምን እየተጨናነቀች ትኖራለች? ዘና ብላ በቃ፣ በዚህ ቁንድኗ፣ በዚህ ውበቷ፣ በዚህ ሴትነቷ፣ ያላት ሴትነት ራሱ። እስኪ ቤቷ ሄዱ፣ ለብሩክ ምን የመሳሰለ ምግብ ነው እኮ የምታበላው። እግዚአብሔርን ቤቷ ሙሉ፣ ሁሉ ነገሯ ሙሉ፣ መልኳ ሙሉ እና እች ልጅ ለምን ትጨናነቃለች በሚል ነው እንጂ እኔ እንዲለያዩ ፈልጌ አይደለም። እና የጓደኞቹ እንዳለ ከፍጽ ውጭ ሌሎቹ አስመሳይ ናቸው። በዙሪያቸው ያሉ ሰዎች ሁሉ ሀቢ ይሻላል። ሀቢያው ወንድሙ ነው፣ ግን ሁሉም አስመሳይ ነው፣ ውሸታም ነው። በአስመሳይ ሰዎች ነው የተከበበችው። በተለይ ሃይሚ ታሳዝናለች። እና ብሩክ የሆነ ነገር የሆነ ነገር ኮሽ ባለ ቁጥር፣ የሆነ ነገር ሲፈጠር፣ የሆነ ነገር ሲመጣ፣ እሱ ያው ዘና ፈታ እያለ ነው የሚመጣው። ባለፈው ራሱ ሃይሚ እንደዛ እየተቃጠለች እንደዛ እየጨሰች እንደዛ ብቸኝነት ተሰምቷት ከፍቷት በጣም በቃ ህይወት ሁሉ ጭልምልም ብሎባት፣ ብሩክ በቃ ከአንቺ ጋር መሆን አልፈልግም ብሎ ዱባይ ሄዶ እንዴት ይዝናና እንደነበር አይታችኋላል። ሃይሚ አሁንም ጥቁር እስከ ማድረግ ደርሳ የውስጧን የሚረዳት የሚጠይቃት ምን ሆነች ነው ምን አድርጌች ነው ምን አስቀይሜች ነው ምንድነው የከፋሽ ነገር ምንድነው ቅሬ የተሰኘሽው ነገር ብሎ መጠየቅ ሲችል እንደምታዩት ነው። እሷ በሯን ዘግታ እንደለመደችው እንደ በፊቱ እንደ ዱሮ እያለቀሰች ነው የምትገኘው በማ ምክንያት በብሮክ ምክንያት እና ጥያቄው እንኳን እረፍቷ ነበረ ቢጠይቃት የኔ ፍቅር ምን አርጌሽ ነው በምንድን ነው የተቀየምሽኝ ምንድን ነው የሰማሹ ነገር ያየሽስ ነገር ንገሪኝ እስኪ እኔ እኮ ሊገባኝ ላቀው አልቻልኩም ብሎ እንደው አለሳልሶ እንኳን እንድትነግረው ማድረግ ሲችል እሱ ቲክታክ ለቲክታክ ላይ ጸጉሩን እየፈረዘ እንደ ዱርዬ አይታችሁታላ አሁንም ከእሱ ጋር ምንም ጥላቻ የለብኝም ምንም ምለው የምናገረውም ነገር የለም ግን ደግሞ ተስተካክለ የዱሮ ባህሪ ይሻላል በቃ ጥሩነት መልካምነት ለሃይሚ ያለ ቦታ ከሃይሚ ውጭ ማንንም ሰው እንደማታወራ እንደማታገኝ እንደተናገርከው ቃልህን በተግባር ኑረውና አሳየን ብዬ ነው መልእክቴን ላስተላልፍ የምችለው ምክንያቱም ሃይሚን የመሰለ ሴት መቼ አታገኝም በሁሉ ነገር የተመሰከረላት ሙያዋ አለባበሷ አመጋገቧ በቃ ፊዚካሊዋ ፊቷ ሁሉ ነገሯ ቆንጆ የሆነች ሴት ናት። ሁሉን ነገር ምጥንጥን አድርጎ አንተም በቁንጅና ትታማም። ግን ባዶ ቁንጅና ባዶ ውበት ለአንተ ምን ያደርግልሃል? በዚህ ልክ ሃይሚ እንድትጎዳ እያደረግ በማወቅም ባለማወቅም ብቻ ሃይሚን እየጎዳት ነው ብሩክ። የእውነት ለመናገር ባንተ ምክንያት ከጓደኛ ከሰው ከምንም ርቃለች። ምንም ጓደኛ የሚባል ነገር የላትም። ሁሉ ነገሬ ብላ አንተ ነው የተጠጋችው። አንተ ደግሞ ሰው ለነገሩ፣ የሰው ምርኮዝ፣ የሰው ድጋፍ መቼም በቃ እስከ መጨረሻው አያቆያቸውም። እግዚአብሔርን ተመኩ፣ በእግዚአብሔር ተመኩ፣ በእግዚአብሔር ተደገፉ፣ በእግዚአብሔር ተማመኑ። ሰው የሆነ ቀን ላይ ጥፍ ማለቱ አይቀርም። የቱንም ያህል ቢወዳችሁም ቢያፈቅራችሁም ብትወዱትም ብታፈቅሩትም የሆነ ሰዓት ላይ ሰው ነዋ የሰውኛ ባህሪው መቼ ይለቀዋል? የእውነት ነው። እና እንደዛ ባታደርግ የተሻለ ነው። በከፋት ጊዜ ነው ከጎኗ መጥተው፣ በደስተዋ ቀንማ ሺህ ሰው ከጎኗ ይሆናል እኮ የምሬ ነው። በደስታዋ ቀን እንደዛ ይሆናል። ለነገሩ በደስታዋ ቀንም አንድ ቀን ተደስታል። ደስ የሚል ጊዜ ደስ የሚል ፎቶ ተነስታ ማታውቅም፣ በጣም በሚያሳዝን ሁኔታ እና ግን የጊዜ ጉዳይ ነው የቀን ጉዳይ ነው። አንድ ቀን ደግሞ እግዚአብሔር ሲል ከፍ ያለ ደረጃ ላይ ተደርሳለች። እና ይህን ነው ልል የምችለው። ወደ ሙሺ ስመጣላችሁ፣ ሃይሚዬ በመጀመሪያ ባለሽበት ክፉ አይንካሽ። ምንም መከፋትሽን ማዘንሽን ከአይንሽ አንድ ዘለላ እንባ ጠብ እንዲል አንፈልግም። እንወድሻለን። ክፉ አይንካሽ፣ በቃ ባለሽበት በሄድሽበት ቦታ ሁሉ እና ይህን ነው ልል የምችለው። በሰላም እንደምትመጪ ተስፋ አደርጋለሁ። ብሩክም እንደዛው ወደ ሙሺ ስመጣላችሁ ሙሺ ታማለች በነገራችን ላይ ሀብ እንግዲህ ይሄ ነገር ከአቅሜ በላይ ሆኗል ብሏል እና ሙሺ ደውላ ማናገር ካለባት ለእኔ ስልክ እያነሳልኝ ስላልሆነ እሷ ደውላ ታናግረው ደውላ ታዋራው እና ያለውን ነገር እናያለን እንሰማለን ብሎ ነበር። እንድትቆጣው ፈልጎ ነበር። ሙሺ እውነት ለመናገር በጣም ደግ እናት ናት፣ መካሪ ናት። እንኳን ለብሩክ፣ ለሀይሚ ራሱ በጣም ምርጥ እናት ናት። ይህ እውነት ለመናገር ሀይሚ በጣም በሚገርም ፍጥነት ሂዳ ተግባብታለች፣ በደንብ አውርታለች፣ በደንብ የእውነት የሆነ የእናትና የልጅ አይነት ግንኙነት ነው ያላቸው እና ሃይሚ ለነገሩ የምትወደድ ልጅ ናት። ሙሺም እንደምታያት በጣም ደርበብ ያለች፣ በጣም የዋ ትሁት፣ በጣም የተረጋጋች ምርጥ እናት ናት እና እውነት ለመናገር ምርጥ ልጅም ሰጧታል። ልጆቿ በጣም ምርጥ ምርጥ ናቸው እና ዛሬ ግን በሚያሳዝን ሁኔታ እየተሻላት እንዳልሆነ እያመማት እንደሆነ ተናግራለች። እኔ እንጃ። በመጀመሪያ እግዚአብሔር ጨርሶ የማሮት እናቴ፣ ክፉ አይንካዎት። የእውነት ደስ የሚሉ ደስ የምትል እናት ነች። በአጠቃላይ እናት ሁሉ ሁሉም እናቶች ደስ ይላሉ፣ ግን በቃ ሙሺ ትለያለች። የሆነ ደስ የምትል ደርባባ እናት ነች እና ክፉ አይንካሽ። የእውነት ለመናገር ብሩክ እንደሚጨነቅልሽ እንደሚለፋልሽ አንችን ደስታ አንችን ዓለም ነው ማየት የሚፈልገው ና እድሜሽም ጤናሽም ረዝሞ በስቶ ብሩክ በአንቺ ደስተኛ ለመሆን ያውቃው ነው የምለው እና ሀብ እንግዲህ ሊነግራት ሄዶ ነበረ። ግን ሲጠይቃት እንዴት እንደሆነች ምናምን ምናምን ሲያወራት እንግዲህ መቀመጥም መቆምም እያቃታት እንደሆነ እያመማት እንደሆነ ነው የተናገረችው እና ይህንን ነገር በጣም ጨንቆታል ስለና እሱም ከሚስቱ ጋር ተጣልቷል ታውቃላችሁ። በእርግጥ እኔ የገረመኝ ነገር አንድ ሰዎች የሆኑ ልጆች ተጣሉ ብላችሁ ለማስታረቅ መጣችሁ ራሳችሁ ተጣልታችሁ የምትለያዩ ሰዎች አላችሁ። ልክ እንደ ሀብ እንደ ናኒ ማለት ነው። እንዴ ተው እንጂ ተረጋጉ። እነሱን ለማስታረቅ መተው ሁለቱ ተጣልተው እሷም ንግግሯ በእርግጥ ደስ አይልም ነበረ። እሱም መልሱ ደስ አይልም ነበር ብቻ በቁጣ ተጀምሮ በቁጣ ነው ያለቀው። ና እስካሁንም አብሮ እንዳልሆኑ ነው በጣም እንደተጣሉ እንደተኮራረፉ ነው የተናገረው። ና ይሄ ነገር እንግዲህ ለእናቱ ሊነግራት ነበረ፣ ግን ደግሞ እናትያ እንደታመመሽ ሲያይ ውስጡ እራሱ ስብር ነው ያለው። ኩስም ነው ያለው የሆነት ለመናገር ና እናት ክፉ አይንካት፣ እናት አይመማት። ና የሃይሚና የብሩክ ጉዳይ የሆነት እውነት ለመናገር እንደሚ ይታወቃል እኮ መጨረሻው እኮ ይታወቃል። እኛ ለጊዜው ሃይሚ እንድትጎዳብን እንድትጨነቅብን ስለማንፈልግ ነው እንጂ አብሮ እንደሚሆኑ መቶ ፐርሰንት እኔ እርግጠኛ ነኝ። ሃይሚና ብሩክ በመሃላቸው ራሱ ብዙ ወንድም ሴትም ሊመጣ ይችላል። ግን መጨረሻቸው አንድ እንደሚሆን መቶ ፐርሰንት እርግጠኛ ሆኝ ነግራችኋለሁ ና ሀብን አወራ ነው እንደዚ ለ እንደዛ ለ እያላችሁ ደግሞ መልስ ሲሰጡ የነበራችሁ ሰዎች ነበራችሁ። ሀብ ኔ ለማንም ሰው አልተናገርኩም እኔ ለራሴ በራሴ ስራ ቢዚ ነበርኩኝ ከሚስቴ ጋርም ሰላም አልነበርንም። እና ሚስቱም እንደ ታመምሽ ነው እየተናገረ የሚገኘው ና ምንም ጊዜ እንዳልነበረውም ከማንም ጋር ምንም ነገር እንዳላወራ ነው የተናገረውና እየፈጠራችሁ አታውሩ ለማለት ነው የምፈልገው። ወደውና እኔ በነገራችን ላይ ሙሺ ጋር ከተናገረ በቃ የሆነ ሰላም ይፈጠራል፣ በአጭር ጊዜ ውስጥ ይስተካከላል ብዬ አስቤ ነበር። የሆነ ጊዜ ዱባይ ተመልሸ ሄዳለሁ ብሎ ያዙ ይልቀቁኝ ሲል ነበር ብሩክ ካስታወሳችሁ፣ እና ሙሺ ጋር ሄደው ሃይሚ ነግራ እንዴት እንደዚህ ይሆናል? እዚህ ማትሰራ እዚህ ማትኖር ለምን ብለህ ነው የምትሄደው? በእርግጥ ኢትዮበሮች በምንም ተአምር ሀገር ለቀው አይሄዱም እንዴ? ሀገራቸው ላይ እንዴት ተንደላቀው እንዴት የሚነዱትም መኪና አታዩም እንዴ? ብሩክና የሚነዳውን መኪና ላያችሁትም እንዴ? ሀብታም እኮ ናቸው። እግዚአብሔር ልትጥ ያሉ ሀብታም ናቸውና እድሜ ለማዳም ቅመሞች መስገን ነው ግን የእውነት ሰው ስኬት ላይ ለውጥ ላይ ሲደርስ እንደማየት የሚያስደስት ነገር የለምና፣ ምንም ማጣው ምንም ጎድሏቸው እዚህ እርጥብ ከደረቀ እየበላ እየጠጣ ምንም ውጭ ሀገር ሊሄድ ምናምን የሚባለው ታሪክ ዝም ብሎ ፈጠራ ወሬ ነገር ነው እና ያኔ ራሱ አስታርቃቸው ነበር፣ አስማምታቸው ነበረ። ሙሺን ይሳ ማልታቃላችሁ እና ዛሬም የሆነ ነገር ይፈጠራል ብዬ አስቤ ነበረ። ነገር ግን ሙሺ ስለታመመች ይህንን ነገር ማንሳትም አልፈልግም። ሌላ ሀሳብ፣ ሌላ ጭንቀት መጨመር እሷ ላይ አልፈልግም ብሎ እንግዲህ ሰላም ባያቸው። ናፍቆዎች ነበር ተመልካቾች በማለት እንግዲህ ሰላም ብላን ተሰነባብታለችና፣ ሙሺ እግዚአብሔር ጨርሶ ይማርሽ። ሀብም አይዞ የእውነት አሳዘነ ግን። እሱ ራሱ ማለት ነው ድንግጣለ፣ አሞኛለ፣ የተሻለኝ አይደለም ምናምን ስትለው በሽታ እየደቋቆሰኝ ነው ስትል፣ እኔም በጣም ቀይ የሆነ ውስጤ ድንግጥ ነው ያለው። እግዚአብሔርን ነው ምላችሁ ና ይሄን ነገር ነው ምላችሁ። ሀይሚና ብሩክ በቅርቡ አንዱ ነው ይመጣሉ። ለማንኛውም ፈጣሪ አንድ ያደርጋቸው ነው የምንለው። አንድነታቸው ነው የምንፈልገው። ሰላም ቆዩልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ፣ የእናንተን ሀሳብ አስተያየትም ኮሜንት ላይ አስቀምጡልኝ። እወዳችኋለሁ።